የኢፌድሪ ፕሬዚዳንት ታዬ አፅቀሥላሴ በነገው ዕለት በሚከበረው 80ኛው የሩሲያ የድል በዓል ላይ ለመታደም ዛሬ ማለዳ ሞስኮ ገብተዋል። የሁለተኛው የዓለም ጦርነት ማብቃቱን ተከትሎ በተለይም ደግሞ የቀድሞ ሶቪየት ኅብረት በናዚ ጀርመን ላይ የተቀዳጀችውን ድል በማሰብ ነገ በሩሲያ መዲና ሞስኮ ለ80ኛ ጊዜ ለሚከበረው በዓል በርካታ ቁጥር ያላቸው የዓለም መሪዎችም ይታደማሉ ተብሎ ይጠበቃል። ኢዜአ ከስፍራው እንደዘገበው የበርካታ የአፍሪካ ሀገራት መሪዎች፣ የቻይናና የብራዚል ፕሬዚዳንቶችን ጨምሮ በዚሁ የድል በዓል ላይ ይሳተፋሉ። ከሰማኒያኛው የሩሲያ የድል በዓል ተሳትፎ ጎን ለጎን ፕሬዚዳንት ታዬ አፅቀሥላሴ ከተለያዩ ሀገራት ጋር ሁለትዮሽ እንደዚሁም በባለብዙ ወገን ዲፕሎማሲ ውይይቶችን ያደርጋሉ ተብሎ ይጠበቃል። በአሁኑ ወቅትም በኢትዮጵያና ና በሩሲያ መካከል ያለው ዲፕሎማሲያዊ ግንኙነት በተለያዩ ዘርፎች እየጎለበተ መምጣቱን በበቂ ሁኔታ መረጃዎች ያመላክታሉ። ሁለቱ ሀገራት በጤና ትብብር፣ በኢኮኖሚ ዲፕሎማሲ፣ በንግድ፣ በኢንቨስትመንትና ና በቴክኖሎጂ ዘርፎች ያላቸውን ግንኙነትም ከጊዜ ወደ ጊዜ እያሳደጉት ሲሆን ይህም በቅርብ ጊዜ በተደረጉት ስምምነቶችና ውይይቶችም በርካታ የመግባቢያ ሰነዶች ስምምነት ላይ መደረሱ የሚታወስ ነው። ለአብነትም በተያዘው ዓመት ዳር ወር 2017 ዓም መጀመሪያ ላይ ሩሲያና ኢትዮጵያ ለትብብር ጊዜ አይጠብቁም በሚል መሪ ቃል በአዲስ አበባ የተካሄደው የሁለቱ ሀገራት የቢዝነስ ፎረም የሀገራቱን ባለሥልጣናት የንግድ ማኅበረሰብና ኢንቨስተሮችን ያሳተፈ እንደነበርም ይታወሳል። ፕሬዚዳንት ታዬ አፅቀሥላሴ ሞስኮ ሲደርሱም በሩሲያ ፌዴሬሽን የውጭ ጉዳይ ሚኒስቴር ከፍተኛ ባለሥልጣን አናቶሊ ቫሽኪን አቀባበል አድርገውላቸዋል።